አንዳንድ ጊዜ ከመጀመሪያው የሆነ የሆነ ነገር አስበን ሳን ከመጀመሪያችን በፊት ያለው ጭንቀት ከባድ ነው ጋይስ። ግን ደግሞ ወስናችሁ፣ ነገሮችን ለፈጣሪ ሰጣችሁ፣ እናንተ ያሰባችሁትን ነገር መቀጠር አለባችሁ። ከዚያም የሆነ ጊዜ ያ ነገር ተሳክቶላችሁ ምናምን ቦታ ቦታ እየያዘ ስታገኙት እንዴ ለካ ለዚህ ነው እንዴ ትላላችሁ። እና ብዙ ነገሮች በህይወታችሁ አስባችሁ አይ አይሆንም ይሄ ነገር እንደዚህ ነው፣ ሰው ምን ይለኛል፣ ሰው እንደዚህ ይለኛል ምናምን ትላላችሁ። ይህንን ደግሞ ብላችሁ ከራ እኔ ብዙ ጊዜ የማወራው ነገር ሁላችንም የምናስበውን ነው። አንቺም አንተም እኔም በተለይ በስደት ዓለም ላይ ያለን ልጆች ሀሳባችን ብዙ ጊዜ ይቀራረባል። በጣም ብዙ ጊዜ ሸሞኞች ነን። እሱ ምንድን ነው፣ ሰው ምን ይለኛል? ሰው ምን አገባው? ሰው እኮ የራሱን ህይወት ነው የሚኖረው። የኔን ህይወት እኔ ነኝ የምኖረው። የኔን ህይወት ራሴ ነኝ የምኖረው እንጂ ጎረቤት፣ ዘመድ፣ አክስት፣ አጎት ምናምን አይደለም፣ ጓደኛም አይደለም። እና ብዙ ጊዜ እኔ ብዙ ልጆችም ብለውኛል መጀመሪያ አስታውሳለሁ ሁለት ሺ አስራ ሰባት ኢትዮጵያ ሂጄ የለ፣ አስራ ሰባት ነና አሁና፣ አስራ ሰባት የገና ማለት ነው። ሂጄ ነበር እና ብዙ ሰው ብዙ ነገር ብሎኛል። ሰላም ሰላም ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛለኝ ሙላለም ነኝ እንዲህ ናችሁ ደህና ናችሁ ደግ ናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ እንግዲህ ዛሬ አዲስ ቪዲዮ ወይም ደግሞ አዲስ ሀሳብ ወይም ከቪዲዮ ጋር እያይዤ የሆነ ነገር እላችኋለሁኝ ያው ብዙ ጊዜ ቤት እየሰራሁ እንደሆነ ምናምን ቪዲዮ ሰርቼላችኋለሁ ግን አሁን የኔ መስራት አለመስራት ወይም ደግሞ የኔ ቤት ማለቅ አለማለቅ ሳይሆን ምናልባት ይችን ቪዲዮ የምታዩ ወይም ይህንን ቮይስ ሜሴጅ የምትሰሙ መቼም እርግጠኛ ነኝ ልክ ነሽ ልትሩ ትችላላችሁ፣ በሀሳቢም ደግሞ እንደምትስማሙ። እንግዲህ መጀመሪያ ያያችሁት ቪዲዮ ሻወር ቤት ምናምን ነበረ። ይሄ ደግሞ ሳሎን ነው፣ የሳሎኑ ሰራሚክ ነው። ይሄ የምታዩት ጣውላ እንዳይመስላችሁ፣ ያው የኔ ምርጫ ነው ቤተሰቦችን መጋጫ አንቺ ተባርኩና እና እኔ መረጥኩኝ ማለት ነው። ሰው የአምራር ብዬ ተስፋ አድርጋለሁ። ያው ብዙ የሚቀረው ነገር አለ። የጭቃ ቤት ሲሆን ለማሰማመር በቃ የብሎኬት ቤት ለማስመሰር ብዙ ነገር ትጥራላችሁ። ግን ደግሞ እኔ እንደዚህ የምንጥረው ለሰው ብዬ አይደለም። እውነት ለመናገር ለራሴ ነው። እኔ ይህኒ አራመት ተቀምጣችሁ ኢትዮጵያ ስትሄዱ የሆነ ደስ የሚል ነገር ላይ ናችሁ። ሊኖር ሊታይ ይገባል፣ እና ይህን ደግሞ እምላችሁ አንዳንድ ጊዜ ሰው ባለው ነው፣ ሰው ባቅሙ ነው የሚሰራው። እና ለምሳሌ የኔ ቤት ይህን የምታዩት የጭቃ ቤት ነው፣ ግን እግዚአብሔር የተመሰገነ ይሁን እያለቀልኝ ነው፣ ግን በጣም አድካሚ ነው እና ቤቱን ከመጀመሪያ በፊት ቤት ሰርተው የጨረሱን ሰዎች አናዝዛቸው ነበረ፣ ጠይቃቸው ነበረ። እንደውም አንድ ጓደኛለች ዱባይ እና እሷን የጠየኩት የመጀመሪያ ጊዜ ማለት ነው እና ከዛ ምንድን ነው የሰራሹ በምንድን ነው እስኪ ቤት ሽላኪልኝ፣ በቃ ዲዛይን ምናምን። ውጭ ራሱ ሲሄድ መንገድ ላይ ቤት ነበር ማየው እና በጣም ነበረ ሀሳቤ የተምታታው። ከዛ ቤተሰቦች ደግሞ እንዲ ነው ይሉኛል። እነሱ በቃ ትልቅ አድርጌ ነው የማስበው፣ ማለት ትልቅ ነገር ነው የምመኘው። ብዙ ነገር ሆነ እና ከዛ አባቴ እንደው ልጄ ብሎ የሆነ ሀሳብ ጣል አደረገ። ልጄ እባክሽን፣ ባቅምሽ ትንሽዬ ነገር ሰርተሽ ኢትዮጵያ ገብተሽ እንድትኖር ይፈልጋለው። እስከ መቼ ስደት ላይ ደከመሽ ምናምን። በቃ በጣም አባቴ ያዘነብኝና ከዛ ሺ ብዬ እኔ ያው በሰዓቱ ብሎኬት በጣም ውድ ነበረ። ያው ጦርነትም ስላለ ወቅዲያ እና ዝም ብዬ አባቴ እንጨት ምናምን አትክርት ሰጠኝ። እሱን ከገጠር አስጫኩኝና በእሱ በሱ ነው የጀመርኩት። አንድ እንጨት እንኳን አልገዛሁም ይመስለኛል። አንድ ሁለት የሆነ የሚያስፈልግ ነገር ኑሮ ከዛው ከገጠር ከምናስመጣ ድጋሚ ብለን እዛው ገዝተናል እንጂ ሁሉም ያባቴ ነው እና አባቴ ማለት ያው የእናቴ ነው። የእናቴ ማለት ያው የቤተሰቦች ነው አጠቃላይ ማለት ነው። እና እንደዛ ስጀምረው በጣም ነበር በቃ፣ በጣም በጣም ከምንም በላይ ውዝግብግብ ነበር ያልኩት። አንደኛ በእንጨት ሰርቼ ሰው ውስጥ ምን ይለኝ ይህን አገር አመት አረብ አገር ሰርቼ ማረት ጀመርኩኝ። ከዛ ደግሞ እንደ ሰው ምን አገባው ማረት ጀመር ተወዘጋገብኩኝ እና አዎ ብዙ ጊዜ እኔ አንዳንድ ጊዜ ማለት ነው፣ እውነት ለመናገር ለሰዎች ክፉ አይደለሁም፣ መልካም ልጅ ነኝ። ለጓደኛም ቢሆን ለጎረቤትም፣ ለሚያቁኝ ማለት ነው። ግን ብዙ ልጆች ኢትዮጵያ አትገቢም፣ ኢትዮጵያ ለምን መጣሽ ምናምን ሲሉኝ አይ እንደዚህ እኮ ቤት ጀምሬ ምናምን ስላቸው በጣም ብዙዎቹ በእርች ጎበዝ ከማረት ይልቅ መቼ ልጨርሹ ሴት ልጅ እኮ ነሽ፣ እድሜሽ ምናምን አይደለም። ምክር ይሁን ምቀኝነት አላቅም ለእኔ ምቀኝነት ነው ብዬ ነው ማስበው። ወረዲ እኮ ቤቱ ተጀምሯል፣ እና ምናልባት ለአንቺ አስበው ነው ወይም ደግሞ ምናምን ልትው ትችላላችሁ። ግን ለእናንተ አስበው የሚመክሯችሁ ሰዎችና ምቀኝነት ያለባቸው ሰዎች አንድ አይደሉም። እግዚአብሔርን እኔ በጣም የሚያስቡልኝ የሚመክሩኝ ጓደኞች አሉኝ፣ በጣም ማለት ነው። ግን በዛው ልክ ደግሞ እነሱ ማድረግ ሳላልቻሉ ብቻ እኔን የሆነ ለማሸማቀቅ እኔን ዝቅ ለማድረግ የሚሞክሩ ልጆች ነበሩና ከዛ በኋላ ምን አሰብኩኝ? ይሄ ጓደኛ ዘመድ ምናምን የሚለውን ተውኩኝና በራሴ መንገድ መሄድ ጀመርኩኝ። በራሴ ሀሳብ መሄድ ጀመርኩኝና አይ በቃ ብዬ የአባቴ ምክር ሰማሁኝ። በአባቴ ሀሳብ ተጀመረ ቤቱ። አስታውሳለሁ፣ ቤቱ ሲጀመር እናቴ ከገጠር መታ ጣላ ምናምን አዘጋጅታ የመጀመሪያ ቀን ለሰራተኞች ምግብ ይዛ ሄደችው። እናቴና እህቴ ናቸው። እና መቼም አረሰው እናቴ ከገጠር መታ እንደገና ከተማ አስቡት እንግዲህ ምን ያህል። እና ግን እነሱ ይሄ ለእኔ ይህንን ስሰራ ለእነሱ በቃ ፎቅ የሰራው ያህል ነው የተሰማቸው። እስቲራ ሁንም እና በጣም ነው ደስ ያላቸው። ምክንያቱም አባቴ ምን ይለኛል መሰላችሁ፣ እኛ እናንተን ስንወርድ ገጠር በትንሽዬ ጎጆ በትንሽዬ ቤት ነው፣ እና በዛች ቤት ደግሞ ፍቅር አላት። ተግባብተን ተስማምተን ከእናትሽ ጋር ተሳስበን ነው ያችን ቤት የሰራን ነው። ከዛ እናንተ ደግሞ ስታድጉ እንግዲህ እግዚአብሔር ይመስገን ከጭቃ ወደ ምንድን ነው የሚባለው፣ ከጭቃው ውልቅ ከፎቁ ጥልቅ የሚር አባባል አለ እና እናንተ እንግዲህ አሰማምራችሁ እየያዛችሁ ነው። ስለዚህ እባክሽ ልጄ ምናምን አለኝ። አባቴም በሰዓቱ ብሎኬት በጣም ውድ ሰረ ነበረ ከዛ ሺ ብዬ ያው በእንጨት ለመስራት ወሰንኩኝ ቢሆንም እንግዲህ እግዚአብሔር ይመስገን የእንጨት ቤት ይኸው አይመስልም ያው ለማሰማመን በጣም ብዙ ብትደክሙም በጣም ብዙ ዋጋ ቢያስከፍራችሁም እኔ እንደዚህ ሆኖ ማየቴ ብቻ ለእኔ በቂ ነው ለዛውም ደግሞ ቦታ ምንም ቢሆን አያከስራችሁም ያተርፋችኋል እንጂ እኔ አሁን ይህን ቦታ ቦታውን ብቻ የገዛሁት እንግዲህ 750 ብር ነው ከዛ አሁን አንድ ነጥብ ማ ነው ሶሪ፣ ሁለት ነጥብ አምስት እስከ ሶስት ምናምን ይጠይቁኝ ይችላሉ። ለምን ቦታውን ብቻ አንድ ነጥብ ሶስት ነበረ ከዛሬ ዓመት በፊት የተጠየኩት ማለት ነው። እና ምን ማለት ነው? ቦታ አያ ከስራችሁ አሁን አሁን ብዙዎቻችሁ አይ ለጭቃ ቤት አልሰራም ምናምን የምትሉ ልጆች ስሩበት፣ በቻላችሁት በአቅማችሁ ሰርታችሁ ነገ ጠዋት ማትረፍ ትችላላችሁ። የጭቃ ቤት መጀመሪያ ቦታ ገዝተው ከዛ የጭቃ ቤት ሰርተው ከዛም አትርፈው አተራርፈው ሽጠው ፎቅ የገነቡ ሰዎች አቃሉ ፎቅ የገነቡ ሰዎች ፎቅ የገነቡ ሰዎች ማለት ነው። ምክንያቱም እኔ አንዳንድ ጊዜ ምንላለው መሰራችሁ፣ አንዳንዴ ሳንቲም ራሱ ማለት ነው ሳንቲም ብዙ ጊዜ እንንቃለን፣ ግን እኔ አንዳንዴ ሲቸግረኝ ካርድ መደወቅ ሲፈልግ አምስት ስድስት ሰባት ስምንት ዘጠኝ ብዬ ሳንቲሞቹን ነቃቅሜ ሞልቼ አምስት ብር ከሞላ በአምስት ብር ካርድ ሞልቼ ቤተሰብ አወራለሁ። ለምሳሌ ማለት ነው። አያችሁ፣ ሳንቲሞቹ ራሱ ሳንቲም ራሱ ይጠቅማል። ብዙዎቻችን ሳንቲም መያዝ ሳንቲም ምንድን ነው ብለን ሳንቲም አንፈልግም አይደለም መያዝ ራሱ በቦክሳችን አንፈልግም፣ ግን ሳንቲም ዋጋ አላት። ይህን ልላቸው የፈለግኩት የጭቃ ቤትም ጭቃ ቤት ነው። ለምን እሰራለሁ? ወደፊት እሰራለሁ ምናምን የምትሉ ወይም ደግሞ ብሬ ትንሽ ነው አይበቃኝም እምትሉ ልጆች፣ በአቅማችሁ በምትችሉት መጠን ቤታችሁን ግዝት አድርጋችሁ ቁጭ አድርጋችሁ ከዚያ ነገ ከነገ ወደ ሸሸጡት ያተርፋችኋል። አያችሁ፣ በትንሽ ነገር ገዝታችሁ በብዙ ማትረፍ የምትችሉበት ነገር ቢኖር አሁን ላይ መሬት ነው። እኔ ብዙ ጊዜ አሁን ለማቃቸው በቃ በአካባቢ ላሉ በሙሉ ቦታ ግዙ ነው የምለው። ጋይስ ቦታ ግዙ ነው የምላቸው ምክንያቱም በጣም ነው በቃ ደስ የሚለው እና እኔ አሁን እንግዲህ እግዚአብሔር ይመስገን ሰው አልሰማሁኝም። ሰዎችን ወደ ጎን ብዬ በራሴ ያለምሄጄ እንደዚህ አድርጌ ያለሁኝ እግዚአብሔር የተመሰገነ ይሁን። እኔ እዚጋ ሰርቼ ገንዘቡን ብልከውም ደግሞ እዛ ገንዘቡን እየተቀበሩ ጥሩ ነገር ላይ ያዋሉልኝ ቤተሰቦች ሁላቸውን በጣም ነው የምወዳቸው፣ ማከብራቸው ሁሌ የምላለው ቤተሰብ ካለ ሁሉም ነገር ቀላል ነው። በሀሳብም በምንም እና የእኔ ቤት እስከሚጀመር ድረስ ገጠር ያሉት እህቶቼ፣ ከተማ ያሉት እህቶች ተጨንቀዋል በጣም ማለት ነው። እና እንደው አንዳንዴ ጭብዬ እንደውም ለዚህ በቃ ለዚህ ቻለም ነው እንዲ ምናምን እላለሁ ምክንያቱም ብዙ ጊዜ በእኔ ምክንያት ቤተሰቦች ሲጨናነቁ ሲያስቡ፣ በተለይ እንደ መቼ ነው አገሬ ቤት ገብተሽ እንደ ሌሎቹ ትዳር መስርተሽ የምትኖሪው ልጅ የባክሽን ምናምን የምትለኝ እናት የንሳስብ በቃ ነገሮቹ በጣም ከብደው ነበረ ያኔ ቤቱን ሲጀምር። አሁን ግን የእውነት ነው ምላችሁ በጣም ቅልልን ያለኝ እግዚአብሔር የተመሰገነ ይሁን። አሁን ያው የሚቀሩ የሚቀሩ ነገሮች አሉ፣ ይስተካከላሉ። መስታወት አለብኝ፣ ከዛ በረንዳ አለ ምናምን ነገር በደንብ ደግሞ ልቅምቅም ብሎ ሲያልቅ እንግዲህ ልክ ቪዲዮ አሳያችኋለሁ። ይህንን የማሳያችሁ እግዚአብሔርን እናንተ እንድትበራቱ እናንተ እንድጠነከሩ፣ ምናልባት ይህን ቪዲዮ የምታዩ ደከሜ ሰረቼ በቃ ብላችሁ ላሰባችሁ ምናልባት ብርታት እንዲሆናችሁ። በነገራችን ላይ እኔ የሰው ታሪክ ያጠናክረኛል፣ የሆነ ታሪክ ስሰማ ያ ነገር በጣም ነው ለእኔ ብርታት የሚሆነኝ። ስለዚህ እውነት ለመናገር አሁን ብዙ ሰው ደሞ ለጭቃ ቤት ጅፕሰን ኮርኒስ ምን ይሰራል የሚሉ ሰዎች አሉ። ደግሞ ለጭቃ ቤት ሰራሚክ ምን ይሰራል እንዴ! በነገራችን ላይ እኔ አዲስ አበባ በፊት የምሰራባት ሴትዬ ቤቷ የጭቃ ቤት ነበረ፣ ግን ውጭ አሸዋ ግርፍ ነው። ቤቱ ግን እንደዚህ ሰራሚክ አልነበረም፣ እና እንደሁም በደንብ አልተሰራ ከዛ ከ15 ዓመት ከ20 ዓመት በኋላ ያን ቤት አፍርሳ የቡለኬት መስራት ፈልገው ሲፈርስ እመቤቴን እንጨቱ ምንም አላለም፣ እንጨቱ ምንም ምንም ምንም አላለም። በቃ እንግዲህ አስቡ፣ ተቤቱ ሲፈርስ እንጨቱ ምንም አልሆንም። እና አንዳንድ ጊዜ ብዙ ጊዜ አሁን ላይ እንደው አሁን ይህንን ቤት ሰርቼ ከኖርኩበት እስከ እድሜ ልኬ ያኖረኛል። አያችሁ ክፉ ማጣት ነው። እና ብዙ ልጆች ይህን ያላ መተቀምጠሽ እንዴት የጭቃ ቤት እንዴት እንደዚህ እንዴት እንዴት እኛ እራሳችን እኮ ጭቃ ነን ማለት አፈርነህና ወደ አፈር ትመለሳለህ ይላል ቃሉ። ገባችሁ? ስለዚህ እስካላችሁ ድረስ ባላችሁ ነገር አመስግናችሁ ተደስታችሁ። ክፉስ ቤት ተከራይታችሁ አሁን ልቀቅ ያሉኝ አሁን አትልቀቅ ያሉኝ ብሎ መሳቀቅ፣ ብዙ ጊዜ ያለው ልክ ባልየ አዲስ ተቀምጦ ቤት ተፈራቶ እየኖረ ልክ ሚስቱ ከውጭ ሀገር ስትሄድ ወይም ደግሞ ከሌላ ሀገር ስትመጣ ብር ጨምሩ ብለው ኪራይ ጨምሩ፣ ሚስቱ ሰራ መጣች፣ ብቻ አስቡት እና የሚሉ የሚሳቀቁ ስንት ሰዎች አሉ። በዛ ደግሞ የራስ የሆነ ነገር ምንም ብታደርጉበት፣ ብትራቡ፣ ብትጠሙ፣ ብታለቅሱ፣ ብትጮሁበት እንደፈለጋችሁ አምሽታችሁ ብትገቡበት የራስን የመሰረ ነገር የለም። ስለዚህ እኔ ብችር ማለት ነው ብችር እንደው ቤት ለቤት እግዚአብሔር ነው። ይሄ ቤት ማለት እኔ የእናቴ የአባቴ የእህቶቼ ወንድሞቼ ነው። በነገራችን ላይ ቤት እግዚአብሔር ነው። እኔ ብዙ ሰዎች ቤት ኑሯቸው በቤታቸው ሲኮሩ በቤታቸው ሲንትን ሲሉ ሰላይ ሆይ ነው። እና ቤት እግዚአብሔር ነው። እና አቅም ኑሮዬ ግን በስማቸው እንደዚህ እየሰራው ለእህቶቼ ብሰጣቸው በጣም ነው ደስ የሚለው ክፋቱ አለመኖሩ ነው። ጋይ ጋይስ። እና እኔ ለምን ወግደያ ለምን ወግደያ ሄድሽ ለምን ወግዲያ ቦታ ገዛሽ? ገጠር እኮ ነው። የተባርኩ የተባርኩ ልጅ ነኝ ብለውኛል እነሱ። የሆነ የማይረባ ቤት ተቀምጠው እኔን እንዲት ወግዲያ ምናምን ሰው መቼም ፍላጎት ነው የሚያደርገው የልባችሁን አለምታ። ስለዚህ እናንተ ብዙ ነገር ስትብትባሩ ከማድረግ ወደኋላ አትበሉ። እኔ እንደዛ ነው ያደረኩት። በቃ እኔ አሁን ይህን ቢዶም ነጋችሁ፣ የሰው መከር ብሰማ አዲስ አበባ እድሜ ርኬን ብሰ አልገዘውም አልገዛም። እኔ ኮንዶሚኒየም ልገዛ እችላለሁ፣ በነገራችን ላይ ይሄን በሰራሁበት፣ አሁን ለአሁን ባለሁበት፣ ይሄን ባወጣሁበት ይሄን ያወጣሁበት ብር ያወጣሁት ብር ጨምሬ ኮንዶሚኒየም አዲስ አበባ ወጣ ብዬ መግዛት እችላለሁ፣ ግን አልፈልግም። አንደኛ አዲስ አበባ ኮንዶሚኒየም ቤት አልፈልግም። ሁለተኛ ደግሞ እንደዚህ ምድር ቤት ቦታ ገዝቼ ለመስራት አልችልም አልችልም አዲስ አበባ። ሰው የሚችለውን እኮ ነው የሚያደርገው። ሰው የሚችለውን በአቅሙ፣ በቃ ሰው ያለውን ከሰጠ ንፉግ አይባልም፣ እንደሚባለው ሰው በአቅሙ በሚችለው ነው። እና እኔ ደግሞ ከቤተሰቦች መቃቃር አልፈልግም። ገባችሁ። እና እንደዛ ነበረ። ሰው ግን ብዙ ነገር ነበር ያለ። ብዙ ነገር በቃ እንዴት ከአዲስ አበባ እንዴት ውጭ ሀገር ተቀምጠሽ የተማርኩ ልጅ ነኝና፣ ግራ ገባኝ እንዴ ሙላ ለምኮነኝ ማለት እኔ ከትንሽ ከገጠር ነው የመጣሁት እና አይደለም ወግዲያ የዘነጠች ሀገር ላይ ለምን ገጠር አልቀመጥም ሰው ምን አገባው ሰው ያልበላውን ነው የሚያከው ስለዚህ እህቴ ወንድሜ እችን ቪዲዮ የምታዩ ሁላችሁም ያሰባችሁትን ነገር ከማድረግ ወደኋላ ትበሉ ሰው ምን ይለኛል የሚለውን አቁም አሁን ላይ ሰው ምን ይለኛል ሳይሆን እያልኩ ያለሁት እናት አባቴን ለማስደሰት እናት አባቴን ኢትዮጵያ ገብቼ ትዳር ይዤ የኔን ልጅ እንዲያዩ በቃ እኔ አንድ ቀን አባቴም እንደው ልጄ እንደው በቡለኬት ሰው ተሹ ቢሆን እንደው ልጅ አዲስ አበባ በኖርሽ ብሎኝ አያውቅም፣ ብለውኝ አያውቁም። እንደውም መቼ ነው አልቆ አገርሽ የምትገቢው ነው እንጂ ያን ያህል የሰዎችን ሰዎች ለእኔ የሚሰጡትን ያህል ኮሜንት ሰጥተውኛ አያውቁም። እና አንዳንድ ጊዜ ምቀኛ ከሩቅ አይመጣም። እኔ ብዙ ጊዜ ይሄ ባዳ ምናምን በሚል ያማውቃቸው ሰዎች አንዳንድ ጊዜ ብሎክ ያደርጓችኋል። እና ለምንድን ነው ብሎክ የሚያደርጉ ብዬ አስባለሁ። የገዛ ስጋችሁን ብሎክ ያደርጓችኋል፣ ከመቅናታቸው የተነሳ የገዛ ዘመዶቻችሁ ብሎክ ያደርጓችኋል፣ ምንም ሳታደርጓቸው። ይሄ ደግሞ ምንድነው የቅናት መንፈስ ነው፣ በቃ የቅናት መንፈስ ብዬ ነው የማስበው። የኔ የምትዩ ሰው ዘመድ ስጋሽ ከመሬት ተነስቶ ምንም ሳታደርጊ ብሎ ካደረገሽ ይሄ ሰው በአንቺ ቀንቷል። የሆነ ቅናት መንፈስ አለባቸው ማለት ነው እነዚ ሰዎች እና ብዙ ጊዜ እኔ እንዲህ ጓደኛ ምን አድርጊያት ነው ብሎ ያደ ጓደኛ ምን አድርጊ ሆነው የዘጋኝ እነበረ ግን አሁን ላይ አይደለም። ባዳ ባዳማ ባዳ ነው የሚባለው ዘፈን አለ ባዳ ባዳ ነው በሚለው ያዙትና የገዛ ስጋችሁ ራሱ በእናንተ ላይ ይቀናባችኋል። ስለዚህ አሁን ሰው ምን አለኝ ከ የምንትለኛለች ሳይሆን እንድና አንድ ልባችሁ የሚላችሁን አድርጉ። ልባችሁ የሚላችሁን ብቻ። ከዛም ደግሞ ቤተሰብ ካላችሁ እናት አባት ካላችሁ፣ አደራችሁን እናት አባቶቻችሁን እንዳታስከፉ። እናንተ መልካም ከሆናችሁ እግዚአብሔር ይከፍላችኋል። ውደች እየና መልካም እና ሙዶችዬ ቤተሰብ ያው ማስከፋት የለባችሁም፣ እናት አባታችሁም ብቻ እነሱን አስደስቱ፣ እነሱ የሚሉትን ስሙ። እነሱም ደግሞ መልካም ቤተሰብ ካላችሁ ነው። ክፉ ቤተሰቦች እያየን ነው፣ ልጃቸው ሙታ የልጃቸው መኖር ሳያሳስባቸው ገንዘብ የሚያሳስባቸው ብዙ ቤተሰብ አለና በጣም የሚያስቡላችሁን ገንዘባችሁን ሳይሆን እናንተን የሚፈልጓችሁን እናት አባት ካላችሁ ቤተሰብ እህት ወንድም ካላችሁ እያመሰገናችሁ እነሱን ለማስደሰት እነሱ የሚፈልጉትን ነገር ከማድረግ ወደኋላ አትበሉ። ምክንያቱም ዛሬን እንጂ ነገን አናቅም። ይሄን ነው ምላችሁ። እንግዲህ ውዶችዬ ቪዲዮን ከወደዳችሁት ላይክ አድርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ። እንዲሁም ደግሞ ፕሪስ ቪዲዮውን ላይክ ብታደርጉት ለእኔ ጥሩ ነው፣ ቪው ይኖርልኛል። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛል። መልካም ቀን፣ መልካም ጊዜ። ባይ